ራሱ አንገቱን ቆርጦ ስለሄደ የጎጃም ሰው ከኔ እናቶ የጀምሮ አጫጭር ነው ፀጉር አይደል? ይሄን ታውቂያለሽ? ፀጉራችሁ የምትቆረጡትን ትግሬው ዮሐንስ ቆርጦት ሄዶ ነው። አያቶቻቸውን ቂጣቸውን ቆርጦት ከሄደው ጋር እኮ ነው። አሁን እንደራድራድ የሚሉ እነ ዘመነ ካስ ይኸው አንቺ ማሳያ ነሽ። ፀጉርሽን ቆርጠሻል። ሀዘን መጣ ቀረን ይኸው ምነው አይታረስ በሬሳ ላይ መጣው ከዚያ እስከዚህ ድረስ የተባለ እኮ የትግሬው አረመኔ ንጉስ ዮሐንስ የፈርጣጭ ተክለሃይማኖት የሚባል ቅዘናም ተራራ ላይ እየወጣ ህዝቡን ጥሎ አስጨፍጭፎ የወንዶች ሚስቶች ሁሉ